ከወደድካት ይህንን በፍጹም በፍጹም አትንገራት። ከወደድካት ሴት ጋር ምንም ጥያቄ የለውም በግልጽ ማውራት አለብህ ግን ደግሞ የቱንም ያህል ብትወዳት እነዚህን ነገሮች እባክህ እባክህ አትንገራት። ከምትወዳት ሴት መደበቅ ያለብህ ሚስጥር ምን እንደሆነና ለምን እንዳስፈለገ እኔ እህትህ በግልጽ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመርና እስከ መጨረሻው በደንብ መከታተል ብቻ ነው። ሰላም ሰላም! እንዴት ናችሁልኝ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመንካት ተቀላቀሉ። የኔ ውድ ቤተሰቦች፣ ላይክ፣ ሼር፣ ኮመንት በማድረግ በተለያየ መንገዶች የምታበረታችሁ እናንተም እንኳን ደህና መጣችሁ። በጣም በጣም ነው የምወዳችሁ። እኛም እኛም እያላችሁ እንደሆነ ተስፋ አደርጋለሁ። ኮመንት ላይ ይጠብቃለሁ። ዛሬም እንደሰማችሁት ነው ቆንጆ በሆነ ቪዲዮ ተመልሼ መጥቻለሁ። ቀጥታ ወደ ቪዲዮ ከመግባታችን በፊት ግን እስኪ ሁላችሁም። ባካችሁ ባካችሁ ጥቂት ሰኮንድ ወስዳችሁ ቪዲዮን ላይክ አድርጉት እየጠበኳችሁ ነው እሺ በጣም አመሰግናለሁ የመጀመሪያው ነገር እንግዲህ ከሴት ልጅ መደበቅ ያለብህ ሚስጥር ናፊ፣ ለምን አስፈለገ የሚል ውዝግብ ውስጥ እንዳላችሁ እገምታለሁ። አንዳንድ ነገሮች ባይነገሩ፣ አንዳንድ ነገሮች አንተ ጋር ቢቀሩ የተሻለ ይሆናሉ። ለዛም ነው እነዚህን አራት ነገሮች ከምትወዳት ከምታፈቅራት ሴት መደበቅ አለብህ። ለራስህ አንተ ጋር ብቻ ያዘው የምልህ የመጀመሪያው እንግዲህ ስላለፈው የፍቅር ህይወት ነው። አሁን ስላለፈው የፍቅር ህይወት መናገር ያለብህ ነገር አለ። በደፈናው አትንገራት፣ ሚስጥር አድርገው የሚባል ነገር አይደለም። ግን ደግሞ መናገር የሌለብህም ነገር አለ እዚህ ጋር ግልጽ ማድረግ እፈልጋለሁ ስላለፈ የፍቅር ህይወት ከማን ጋር እንደነበር ምን ያህል ጊዜ እንደቆያችሁ ለምን እንደተለያያችሁ ጄኔራል የሆኑ ነገሮችን በጊዜው መጀመሪያ ላይ እየተግባባችሁ ባለበት ሰዓት ስታወሩ ለመተዋወቅ ያህል ካወራ ከነገርካት በቂ ነው ከዛ በኋላ ባለው ግንኙነታችሁ ላይ እሱን ደግመ ደጋግመ ማንሳት የፍቅር ግንኙነታችሁ እንዲበላሽና እራሷን ከእሷ ጋር እንድታወዳድር ነው የሚያደርጋት። እዚህ ቦታ ሄደን ነበር፣ እንደዚህ እናደርግ ነበር፣ እንደዚህ እንሆን ነበር እያልክ በየነገሮቹ ሁሉ እሷን የምታነሳ ከሆነ እመነኝ ጥሩ አይሆንም። ማድረግም የለብን። ስለ ቀድሞ ፍቅረኛ ከእሷ ጋር ያሳለፍከው ህይወት፣ የምታስታውሳቸው ነገሮች በሙሉ ከአንተ ጋር መቅረት ያለባቸው ናቸው እንጂ በየሰበቡ ከእሷ ጋር እንደዚህ እንሆን ነበር፣ እንደዚህ እናደርግ ነበር፣ እንደዚህ ቦታ ስንሄድ እኮ እንደዚህ ያለች ነገር ትዝ ብሎ ምናምን አይሰራም። አሁን አዲስ ህይወት ላይ ነው ያለኸው። እየተሸጋገርክም ይሆናል ገና ሶ እነዚህ ነገሮች እባክ እባክ ለምትወዳት ለምታፈቅራት ሴት ደግመ ደጋግመ አትንገር፣ አታሰልች። በቂ እንዳልሆነች እንዲሰማት ያደርጋል። በቃ እሱ ያለው እሷ ጋር ነው፣ እንደ እሷ እንዲወደኝ ምን ላድርግ አይነት ነገር ውስጥ እንድትገባ ነው የሚያደርጋት። ትክክልም አይደለም። አይጠቅምህም ላንተም ማለት ነው። የበፊት ፍቅረኛ ጋር ያደረጋችሁት ነገር ያሳለፋችሁት ነገር ዲቴል የሆኑ ነገሮችን ዛሬ ላይ እያመጡ ማንሳት በጣም ትልቅ ስህተት ነው፣ ግን ብዙዎቻችሁ ታደርጉታላችሁ። ማለት በዚህ ልክ ተጽዕኖም ያሳድራል። ትክክል አይደለም የሚለውን ባለማወቅ ይመስለኛል። ስለዚህ ስለ ቀድሞ ፍቅረኛ እያንዳንዱን ነገር ዲቴል፣ ደግመ ደጋግመ አሁን ላለችው ልውደድካት ላፈቀርካት ሴት አትንገራት። በሚስጥር አንተ ጋር ራስ ጋር ያዘው እንደነገርኳችሁ መናገር ያለብን ጄኔራል ነገሮች ከተናገርክ በኋላ ማለት ነው። ሁለተኛ ጓደኛዋ ቆንጆ እንደሆነች ይሄንን ስል ምን ማለት ነው? ውበት እንግዲህ ልታደንቅ ትችላለህ ምናምን ምናምን፣ ግን ደግሞ እሷን የምትወዳት የምታፈቅራት እስከሆነ ድረስ ለአንተ ቆንጆ በድፍረት መናገር የምትችለው ውበት የእሷን ውበት ብቻ ነው። ለእሷ ሄደህ ጓደኛሽ እንዴት ነው የምታምረው፣ ጓደኛሽ በጣም ቆንጆ ናት፣ እንደዚህ ስታደርግ፣ እንደዚህ ስትሆን እያልክ ልትተነትንላት የእሷን ውበት እሷ ጋር ሄደህ ልታሞግስ አይገባም። በጣም ትልቅ ስህተት ነው። የውበት አድናቂ ልትሆን ትችላለህ፣ ተመልካች ልትሆን ትችላለህ። ምንም ሌላ ነገር አስበህ ላይሆን ይችላል። እኔ ይገባኛል፣ እረዳለሁ። ልታስብም ደግሞ ትችላለህ፣ አላቅም፣ አይገባኝም አንዳንዴ። ስለዚህ ግን ጠቅላላ አድርጌ ስነግራችሁ ስለ ጓደኛዋ ውበት መተህ እሷ ጋር ማውራት ትክክል አይደለም። በቃ ውበቷን አድንቀህ ሊሆን ይችላል እንግዲህ። ያዘው እራስህ ጋር ያዘው። የሆነ ጥሩ ኳሊቲ አይተባት ሊሆን ይችላል። ራስ ጋር ያዘው። ወይም ደግሞ ያ ጥሩ ኳሊቲ እንዲኖራት የምትፈልግ ከሆነ የወደድካት ያፈቀድካት ሴት በሌላ መንገድ በጥሩ በሆነ ጥበብ ተጠቅመክ ንገራት አሳያት እንጂ ጓደኛሽ እኮ እንዴት ጓደኛሽ እኮ እንደዚህ ሆና ጓደኛሽ እንደዚህ ስሟንም እየጠራ ማለት ነው። ይሄ በጣም ትልቅ ስህተት ነው። ወደ ሌላ ነገር እንድትወስደውም እንድታስብ በር ከፈትክላት ማለት ነው። እንደዚህ አይነት እድሎችን መስጠት መፍጠር አያስፈልግም። በነገራችን ላይ በጣም መጠንቀቅ አለብክ። ምን ችግር አለው ውበት አይደል? ምን ችግር አለው የሚታይ ነገር አይሰራም ልታደንቃት የሚገባው በጣም ትልቅ ቦታ ትልቅ ትኩረት ሰጥተህ ልታወራ የሚገባው ስለእሷና ስለእሷ ነው እንጂ በእሷ ዙሪያ ስላሉ ሰዎች አይደለም። ትክክል አይደለም። ስለዚህ እባክህ እባክህ ይህንን አታድርግ። ጓደኛዋ ቆንጆ እንደሆነች አትንገራት። ያንንም ኖቲስ አድርገህ ሄደክ ለእሷ መናገር ራሱ ተገቢ አይደለም። ትክክል አይደለም። ይህንን ስል እንዴ ናፊ፣ ምን ችግር አለው ውበት አይደል? እንደዚህ አይደለም። እኛ ሴቶች በጣም ተጠራጣሪዎች ነን። ብዙ ነገሮችን እናገጣጥማለን። ብዙ ነገሮችን እናያለን። ስለዚህ እንደዚህ አይነት በሮችን መክፈት ተገቢ አይደለም፣ ትክክል አይደለም። ስለዚህ እንደዚህ አይነት ነገሮችን እያመጣ ለእሷ ስናገር ሲቀጥል ደግሞ አታወዳድራት ከሌላ ሰው ጋር ከሌላ ሴት ጋር እሷ ከምታውቃትም ሴት ልትሆን ትችላለች። አንተ ከምታውቃትም ሴት ጋር አወዳድረህ ወይ እገሌ እኮ እንደዚህ ሲያደርግ እንዲደስ እንደሚ እገሌ እኮ ነው። በቃ ማድረግ የምትፈልገው ነገር ካለ ማየት የምትፈልገው ነገር ካለ እሷ ላይ ለራሷ በቀጥታ ንገራት እንጂ ከሰዎች ጋር አወዳድረግ እንደዚህ አይነት ነገርን አታድርግ። እኛ ሴቶች በራሳችን አለብን ውድድር አለብን፣ ያንንም ተው አታድርጉ እያልኩ ነው የምገኘው እኔ እና ውድድርን አትፍጠርላት። በራሷ ያለባትንም ውድድር እንድትተው ራሷን እንድትሆን ራሷን እንድታውቅ ማድረግ ነው እንጂ ያለብህ፣ ጭራሽ ተጨማሪ ውድድር ውስጥ መክተት የለብህም። ስለዚህ የጓደኛን ቆንጆና መተ አትንገራት። ለአንተ አንደኛ ቆንጆ፣ አንደኛ ውብ እሷ ብቻ ናት። መናገርም ያለብህ የእሷን ውበትና የእሷን ኳሊቲዎች ነው እንጂ የጓደኛዋን አይደለም። በጣም እዚህ ላይ ሲሪየስ ሆኖ ብዙዎቻችሁ ስትሳሳቱ ስለማይ ነው። ሶስተኛ ስለ ፖለቲካ አታውራት። እኛ ሴቶች ብዙም ኢንተረስትድ የምንሆኑበት አይነት ነገር አይደለም። ይህን ስል ጠቅለል አድርጌ ሳይሆን አብዛኛው ሴት ብዙ እንደዚህ አይነት ነገር ፍላጎት ያለውም አይደለም። ሲቀጥል ደግሞ ይሄ የፖለቲካል ቪው አስተሳሰባችን፣ አመለካከታችን ሊለያይ ይችላል። ስለዚህ አብርሃት ካለው ሴት ጋር በጣም ሊያካርር ጸቦችን፣ ሊከፍት ሊያራርቃችሁ የሚችል ቶፒክ፣ በጣም ሲሬስ የሆነ ቶፒክ ስለሆነ እንደዚህ አይነት ነገሮችን አታውራት። ባታውራት በራስ ብትይዘው ሌሎች ቦታዎች ላይ ብትገልጽ የተሻለ ይሆናል እንጂ ከእሷ ጋር እንደዚህ አይነት ነገሮችን አንስተ በተለይም ደግሞ እንደምትለያዩ ከወክ በፖለቲካል ቪዋችሁ የተለያየ አስተሳሰብ እንዳላችሁ የተለያየ አይነት አመለካከት እንዳላችሁ ካወቅ በኋላ በተለይ እባክህ እባክህ አታነሳው። ሚስጥር አድርገህ ያዘው ለራስህ። ምክንያቱም የፍቅር ግንኙነት አንድ መሆንን የሚፈልግ አንድ መሆንን የሚጠይቅ ነገር ነው አይደለ? አንድ መሆን ኢኔሴንስ ሀሳብህን አክብረህ ሀሳቧን አክብረህ ተነጋግራችሁ ተግባብታችሁ የምትሄዱበት መንገድ ነው አይደለ? በጋራ የምትሄዱበት መንገድ ነው ያ ስለሆነ ፖለቲካ ላይ ደግሞ ያለ ነገር ጥግና ጥግ ይዘህ የምትከራከርበት እናንተ በተወያያችሁበት እናንተ በተነጋገራችሁበት ጉዳይ ላይ እናንተ መፍጠር የምትችሉት ማምጣት የምትችሉት የተለየ ለውጥ በሌለበት ጉዳይ ላይ ተነጋግራችሁ ወደ ፍቅራችሁ እንዲሄድ አለመግባባቶቹ እየሰፉ እየሰፉ እንዲመጡ፣ እንዲያራርቋችሁ፣ እንዲያሻክሯችሁ የሚያደርግ ነገር ስለሆነ ይሄ ብዙ ጊዜ አድቫይስ አይደረግም። ፖለቲካ ላይ ያላችሁ ልዩነት ቤታችሁን ስለሚበጠበጥ ማለት ነው። ይሄ የምነግራችሁ በነገራችን ላይ በፍቅር ግንኙነት ላይ ብቻ ሳይሆን በትዳር ላይ ራሱ በጣም ብዙ ቤት በዚህ ምክንያት የፈረሰ አደጋ ላይ የወደቀ የጭቅጭቅ ምናምን እንደዚህ አይነት ነገሮች የምንሰማበት የምናይበት ቤት የሆነ በጣም ብዙ ስላለ ነው። ስለዚህ ፖለቲካል ቪዋችሁ እንደተለያየ የምታውቅ ከሆነ እባክህ እባክህ አታውራት። በቃ ይህን ጉዳይ ለራስ የሚስጥር አድርገህ ያዘው። የምታስበውን የሚሰማህን ስሜት ከእሷ ጋር ብዙ ዲስከስ አታድርግ የሚያራርቃችሁ ነው የሚሆነው በጣም ሲሪየስ ጉዳይ ነው ይህን በነገራችን ላይ በግል ቢያዙ ጥሩ የሆኑ ከእሷ ጋር ዲስከስ ባታደርግባቸው ጥሩ የሆኑ ነገሮችን ነው እየነገርኳችሁ ያለሁት አንደኛው ይሄ ነው ጨርሻው እና አራተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ምንድን ምንድነው የጓደኛህን ሚስጥር አትንገራ ይህን በሁለት መልኩ ነው በደንብ አድርጌ ላሳያችሁ ልነግራችሁ የምፈልገው አንደኛው ነገር የጓደኛ ሚስጥር በአንተና በእሱ መሀል መቅረት ስላለበት ነው። እሷ መናገር የሌለብህ ጓደኛ ከፍቅረኛ ጋር ያለው ላይፍ ሊሆን ይችላል። በቃ የራሱ የሆኑ ነገሮች ይኖሩታል። አንተ ይነግርሃል ጓደኛው ስለሆንክ ማለት ነው። ያን በሚያደርግበት ሰዓት ላይ አንተ መተህ ለእሷን መንገር ስለምትወዳት ስለምታፈቅራት መንገር በጣም ትልቅ ስህተት ነው። ምክንያቱም ከጓደኛ ጋር ያለህን ሪሌሽንሽፕ የሚያሻክርብህ ስለሆነ ማለት ነው። የመንገር ግዴታም የለብህም። ከሱ ጋር ያለ ህይወት ከሱ ጋር ያለ ህይወት ነው። ከእሷ ጋር ያለ ህይወት ደግሞ ሌላ ህይወት ስለሆነ ማለት ነው። ሌላኛው ደግሞ በሁለተኛ ደረጃነት የጓደኛህን ሚስጥር አምጥተህ ለእሷ መናገር የሌለብህ አንተን በጓደኛህ አይን ስለምታየህ ነው። ጥሩ ያልሆነ ነገር ለምሳሌ አድርጎ ቢሆን ጓደኛህ መተ ብትነግራት አንተም እንደዛው ነህ ብላ እንድትደመድም ወይም ከሱ ጋር ስለምትውል እንደዚህ ታደርጋለህ ብላ እንድትጠራጠርህ እንዳታምንህ ስለሚያደርጋት ማለት ነው። እሱ በሰራው ስህተት አንተንም ስለምትመዝን ማለት ነው። እንበልና መልካም ነገር አድርጎ ቢሆን ደግሞ ያንን ከአንተ ኤክስፔክት ታደርጋለች። ጓደኛ እንደዚህ እያደረገ አደል እንዴ ጓደኛ እንደዚህ ሆኑ፣ አንተ ግን ለምን እንደዚህ አታደርግም የሚል ውድድር ውስጥም ልትከትል ትችላለች። ስለዚህ በተቻለ መጠን ስለሱ ምንም አትንገራታ ማለት አይደለም እዚህ ጋር በግልጽ መናገር የሚፈልገው ግን እሱ ሚስጥር ብሎ ይነገረን በእሱ ህይወት ውስጥ እየተከናወኑ ያሉትን በእናንተ መሃል መቅረት ያለባቸውን ጉዳዮች አምጥተህ ነሷ አትናገር። በሁለት መልኩ እንደነገርኳችሁ ስለሚጎዳ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። እንደጠቀማችሁ እርግጠኛ ነኝ። እንግዲህ ከኛ ከሴቶች መደበቅ ያለባችሁ ሚስጥር ነው የነገርኳችሁ። እነዚህ ነገሮች ላይ በእነዚህ ጉዳዮች ላይ ከወደድካት ካፈቀድካት ሴት ጋር ማውራት፣ መወያየት፣ መነጋገር ምንም ጥቅም አያመጣልህም። ይልቁን ነው ጉዳቱ ያመዝናል። ስለዚህ በራስ ብትይዛቸው አንተ ጋር ቢቀሩ መልክ መልካም ናቸው የተባሉ ሀሳቦችን ነው የነገርኳቸው አራት ነገሮች ነገርኳቸው ስለዚህ ወደ ተግባር ቀይሯቸው እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ እንግዲህ እያደገ ነው ወደ 32 ሺህ ቤተሰብ ደርሰናል ብዙ ወደ 50 ይቀጥላል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ተቀላቀሉ እዚህ ድረስ መታችሁ ደግሞ ቪዲዮን ላይክ ሳታደርጉ ልትወጡ ነበር አይደል እሺ በቃ አሁን አድርጉት አመሰግናለሁ በጣም በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሰላም